የሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ፣ እንዲሁም ሪያል ማድሪድ ሽንፈት። ሰላም ሰላም፣ ወደ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በድህረ ጨዋታ ዳሰሳው ወደ እናንተ ሊደርስ ነው። በዚህም በዛሬው ዕለት ሽንፈት ያጋጠማቸውን ታላላቅ ቡድኖች እንዳስሳለን፤ ማንቸስተር ዩናይትድን፣ ቼልሲን፣ ሊቨርፑል እና ሪያል ማድሪድን። አብሮነታችሁ አይለየ። ሊቨርፑል በውድድር ዓመቱ ለመጀመሪያ ጊዜ ተሸንፈዋል። በእንግሊዝ ፕሪሚየር ሊግ ከክሪስታል ፓላስ የተጫወተው ሊቨርፑል ሁለት ለአንድ ተሸንፏል። አሌክዛንደር አይዛክ በሊጉ ለመጀመሪያ ጊዜ በቋሚነት በተሰለፈበት ጨዋታ የመርሴይዱ ክለብ በውድድር ዓመቱ ለመጀመሪያ ጊዜ የተሸነፈበትም ሆኗል። በሸልሃርትስ ፓርክ በተደረገው ጨዋታ ኢስማኤል አሳር እንዲሁም ተቀይሮ የገባው ኤዲኔ ኪታህ የፓላስ ንግቦች አስቆጥሯል። ፍሬዴሪኮ ኬዛ የሊቨርፑልን አንድ ግብ ያስቆጠረ ተጫዋች ሆኗል። በጨዋታው ሊቨርፑል ኳሱን የመቆጣጠር ዕድል ቢኖረውም ክሪስታል ፓላስ ግን በመልሶ ማጥቃት ብዙ የግብ ዕድሎችን ሲፈጥር ተመልክተናል። በተለይም ሊቨርፑል ወደ ማጥቃት ተሸጋግሮ ወደ መከላከል ሲመለስ ከፍተኛ ክፍተት ሲታይበት እንደነበረ የተስተዋለ ጉዳይ ነው። ይልቁንም በትራንዚሽን ኳስ እየተጫወቱ የነበሩት ክሪስታል ፓላሶች በሊቨርፑል የተጋጣሚ የመጨረሻ የሜዳ ክልል ላይ ትልቅ ተጽዕኖ በመፍጠር ረገድ ታይተዋል። በተጨማሪም በክሪስታል ፓላስ አጥቂዎች የተሳቱ ኳሶች እና በሊቨርፑል ግብ አዳኝ የዳኑ ኳሶች ለዚህ ማሳያ ናቸው። ሊቨርፑል በመልሶ ማጥቃት ለመጫወት ቢሞክርም የክሪስታል ፓላስን የመከላከል ቀጠና ግን ጥሶ ለመግባት አልቻለም። በአጠቃላይ በጨዋታው ክሪስታል ፓላስ የተሻለ የጎል እድል እና ጨዋታን የመቆጣጠር መንፈስ ይዞ ጨዋታውን አጠናቋል። አሁን ወደ ጨዋታው ቁጥራዊ መረጃዎችና የአሰልጣኞች አስተያየት እናልፋለን። በጨዋታው ሊቨርፑል 72 በመቶ ኳስን መቆጣጠር ችሎ የነበረ ሲሆን በአንጻሩ ክሪስታል ፓላስ ሀያ ስምንት በመቶ የኳስ ቁጥጥር አድርጓል። ነገር ግን በሰባ ሁለት ፐርሰንት የኳስ ጨዋታ ቁጥጥሩ ሊቨርፑል ምንም አይነት ግብ ድል እስከ ሰማንያ ስድስተኛው ደቂቃ ድረስ አልፈጠረም። በተመሳሳይ በኦፍሳይድ ረገድ ሊቨርፑል አንድ ኦፍሳይድ ሲቆጠርበት፣ ክሪስታል ፓላስ ሁለት ኦፍሳይድ አስመዝግቧል። ኮርናን በተመለከተ የተሻለ ቁጥር የነበረው ሊቨርፑል ከኮርና ግን ምንም አይነት የግብ ድል መፍጠር አልቻለም። በአንጻሩ ሁለት የኮርና እድል ያገኘው ክሪስታል ፓላስ ከአንደኛው ግብ የማግኘት እድል አጋጥሞታል። በአጠቃላይ ወደ ግብ የተሞከሩ ኳሶችን ስናይ ሊቨርፑል ሀያ ኳሶችን ወደ ግብ ሲሞክር ክሪስታል ፓላስ አስራ ስድስት ሞክሮ አብዛኛው የተሳኩ ነበሩ። ብሎክ የተደረጉ ሹቶች በክሪስታል ፓላስ በኩል ሁለት ሲደረጉበት ሊቨርፑል አምስት ኳሶች ብሎክ ተደርገውበታል። ኦፍ ታርጌት የሆኑ ኳሶች በሊቨርፑል በኩል አስራ አንድ ሲሆን በፓላስ በኩል ሰባት ሆኗል። ግብ ጠባቂዎቻቸው ያዳኗቸውን ኳስና የሊቨርፑሉ ግብ ጠባቂ አምስት ኳሶችን ሲያድን የክሪስታል ፓላሱ ሶስት ኳሶችን አግኝቷል። በአጠቃላይ ክሪስታል ፓላስ ሀያ አራት አክሎችን ሲያስመዘግብ ሊቨርፑል ደግሞ ስምንት አስመዝግበዋል። በጨዋታው የተደረጉ ፓሶችን ስናይ ሊቨርፑል በዚህ የተሻለ ቁጥር ይዟል፣ 689 ፓሶችን ሲያስመዘግብ ሁለት መቶ ሰባ ክሪስታል ፓላስ ያስመዝግበዋል። የተሳኩ ፓሶችን ደግሞ በዚህ ውስጥ ስናይ ስድስት መቶ አስሩ የሊቨርፑል የተሳኩ ነበሩ። በተመሳሳይ የክሪስታል ፓላስ 176 ኳሶች ፓሶቹ ተሳብተውለታል። ፋውል ስንመለከት ክሪስታል ፓላስ 10 ፋውሎችን ሲሰራ ሊቨርፑል ስምንት ፋውሎችን ሰርተዋል። በዚህም ሶስት ተጫዋቾቹ ቢጫ ካርድ አይተዋል። የክሪስታል ፓላስ አንድ ተጫዋቹ ብቻ ቢጫ ካርድ አይተዋል። በአጠቃላይ ጨዋታውን በመቆጣጠር ረገድ ክሪስታል ፓላስ የተሻለ ሆኑ። ባለቀ ደቂቃ ባስቆጠረው ኤዲነክታ ባስቆጠረው ግብ አሸናፊነቱን አስመዝግበዋል። ከጨዋታው መጠናቀቅ በኋላ አስተያየታቸውን የሰጡት የሊቨርፑል አሰልጣኝ አርኔስሎት ክሪስታል ፓላስ ማሸነፍ እንደሚገባው ተናግረዋል። የሊቨርፑል አሰልጣኝ አርኔስ ሎት ቡድናቸው ለሊጉ ዋንጫ መፎካከር ከፈለገ የቆመ ኳስ ላይ ጥሩ መሆን እንደሚገባው ነው የገለጹት። ስለ ጨዋታው ያነሱት አሰልጣኝ አርኔስ ሎት ለአንድ ለዜሮ እየተመራን እረፍት በመውጣታችን በጣም እድለኞች ነበርንም ብለዋል። ለፕሪሚየር ሊግ ዋንጫ መፎካከር ከፈለክ የቆመ ኳስ ላይ ጥሩ መሆን አለብህ። ዛሬ በኒውካስል ጨዋታም ሁለት ጎል በዛ መንገድ ተቆጥሮብናል፣ ስለዚህ ማስተካከል አለብን ብለዋል። ከምናደርጋቸው ጨዋታዎች ሁሉ መማር አለብን ያሉት አሰልጣኙ ከዚህ ጨዋታም ብዙ ነገሮችን መማር እንችላለን ሲሉ ተናግረዋል። ዛሬ ማሸነፍ የሚገባው አንድ ክለብ ቢኖር እሱም ክሪስታል ፓላስ ነው ሲሉ ተደምጠዋል። የዕለቱ ሌላኛው ጨዋታ ማንቸስተር ዩናይትድ 3 ለ1 የተሸነፈበት ነው። ብሩኖ ፈርናንዴስ ፍጹም ቅጣት ምት በሳተበት ጨዋታ ዩናይትድ 3 ለ1 ተሸንፏል። በስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳ ውጪ ከብሬንትፎርድ ጋር የተጫወተው ማንቸስተር ዩናይትድ 3 ለ1 ተሸንፏል። ተሸንፈዋል። ኢጎር ቲያጎ የብሬንትፎርድን ሁለት ግቡ ሲያስቆጠር ያንሰን በባክ ሶስተኛዋን ግብ ከመረብ አሳርፈዋል። ቤንጃሚን ሸሽኮ የማንቸስተር ዩናይትድን አንድ ግብ ያስቆጠረ ሲሆን በጨዋታው ማንቸስተር ዩናይትድ ብሪያን መቤ ሞላይ በተሰራ ጥፋት ፍጹም ቅጣት ምት ቢያገኝም አምበሉ ብሩኖ ፈርናንዴስ ሳይጠቀምበት ቀርቷል። አሰልጣኝ ሩበን አሞሬን በፕሪሚየር ሊጉ ካደረጓቸው 33 ጨዋታዎች ማሸነፍ የቻሉ ዘጠኙን ብቻ ሲሆን በአስራ ሰባቱ ጨዋታዎች ደግሞ ተሸንፈዋል። ቀይ ሴጣኖቹ በፖርቱጋሉ የአሰልጣኝነት ጊዜ በሊጉ ሁለት ተከታታይ ጨዋታዎችን አሸንፈው አያውቁም። ማንቸስተር ዩናይትድ እና ብሬንትፎርድ ባደረጉት ጨዋታ ማንቸስተር ዩናይትድ የተሻለ የኳስ መቆጣጠር ቦል ፖዚሽን 57 በመቶ ቢያስመዘግብም ጨዋታውን ግን ማሸነፍ አልቻለም። ይልቁንም ወደ ግብ የሞከሯቸው ኳሶች ወደ ግብነት ሳይቆጠሩለት በአንድ ጎል ብቻ ከሜዳ እንዲወጣ ተገደዋል። ኦፍሳይድ ስንመለከት ሁለት ኳሶችን ያስመዘግበው ብሬንትፎርድ፣ ማንቸስተር ዩናይትድ አንድ አስመዝግቧል። ኮርናን አራት ኮርናዎችን ብሬንትፎርድ ባለሜዳው ሲያገኝ፣ ማንቸስተር ዩናይትድ ሁለት ብቻ አግኝተዋል። ብሎክ የተደረጉ ሾቶች ማንቸስተር ዩናይትድ ወደ ጎል የሞከራቸው አራት ኳሶች ብሎክ ተደርጎበታል። የክሪሳ የብሬንትፎርድ አንድ ብቻ ነበር። ኦንታርጌት የሆኑ ሙከራዎችን ስናይ ብሬንትፎርድ ስምንት ኳሶችን ኦን ታርጌት ሳያስመዘግብ፣ ማንቸስተር ዩናይትድ ስድስት ብቻ አስመዝግበዋል። ግብ ጠባቂዎቻቸው አምስት አምስት ኳሶችን ማዳን ችለዋል። የተሳካ ታከል ብሬንትፎርድ 14 ሲያስመዘግብ ማይንሰር ዩናይትድ 16 አስመዝግቧል። በጨዋታው ማንቸስተር 456 ኳሶችን ፓስ ሲያደርግ 370 የተሳኩ ነበሩ። በብሬንትፎርድ በኩል 351 ፓሶች ሲደረጉ 268ቱ የተሳኩ ነበሩ። በዚህም 76 በመቶ ወስዷል። በጨዋታው የተሰሩ ፋውሎችን ስንመለከት ማንቸስተር ዩናይትድ 10 ፋውሎችን ሲያስመዘግብ ብሬንትፎርድ 14 አስመዝግቧል። በዚህም ሁለቱም ክለቦች ሁለት ሁለት ተጫዋቾቻቸው ቢጫ ካርድ አይተውባቸዋል። ማንቸስተር ዩናይትድ በተከታታይ ሁለት ጨዋታዎችን በሩበን አሞሪየም ስም ማሸነፍ ሳይችል አሁንም ሶስት ለአንድ ተሸንፎ የፕሪሚየር ሊግ ጉዞውን ቀጥሏል። ከጨዋታው መጠናቀቅ በኋላ አሰልጣኙ አስተያየታቸውን ሰጥተዋል። በሊጉ ሶስተኛ ሽንፈታቸውን ያስተናገዱት የቀይ ሴጣኖቹ አሰልጣኝ ሩበን አሞሪየም ቀጣይ ጨዋታቸው ላይ ትኩረት እንደሚያደርጉ ገልጸዋል። ከሽንፈቱ በኋላ ጫና ይኖር እንደሆነ የተጠየቁት ሩበን አሞሪም በዚህ ክለብ ሽንፈት ሁልጊዜም ተመሳሳይ ነው፣ በጣም ያማል ሲሉ ተናግረዋል። አክለውም አሁን ሙሉ ትኩረታችን ቀጣዩ ጨዋታ ላይ ማድረግ ያስፈልገናል ያሉት፣ ጨዋታ ስናሸንፍ ከአጫዋ ዘይቤው ምክንያት አይደለም፣ ነገር ግን ስንሸነፍ በእሱ ምክንያት ያንን እረዳለሁ ሲሉ ነው ሩበን አሞሪም አስተያየታቸውን የሰጡት። ሌላኛው አነጋጋሪ ጨዋታ ቼልሲ የተሸነፈበት ነው። ቼልሲ በሜዳው ብራይተንን ገጥሞ ሶስት ለአንድ ተሸንፏል። አንድ ተጫዋቹም በቀይ ካርድ ወጥቶበታል። በሜዳው ከብራይተን ጋር የተጫወተው ቼልሲ ሶስት ለአንድ ተሸንፏል። ዳንኤል ቤክ ሁለት ግቦችን ሲያስቆጥር፣ ስዊፐር አንድ ግብ አስገኝቷል። በቼልሲ በኩል ትሬቨር ቻሎባህ በቀይ ካርድ ከሜዳ በወጣበት ጨዋታ ኢንዞ ፈርናንዴስ ብቸኛዋን ግብ አስቆጥሯል። በዚህም ቼልሲ ያሸንፏል ተብሎ በተጠበቀው ጨዋታ ሶስት ለአንድ በሆነ ውጤት ተሸንፏል። በጨዋታው የታዩ ቁጥራዊ መረጃዎች ምን ይመስሉ ነው? ቼልሲ በሜዳውና በደጋፊው ፊት ባደረገው ጨዋታ ሶስት ለአንድ መሸነፉ አሰልጣኙ ላይ ብዙ ጥያቄ እንዲያስነሳ አድርጓል። በጨዋታው የነበሩ ቁጥራዊ መረጃዎች ምን ይመስሉ ነው? ባለሜዳው ቼልሲ የኳስን በመቆጣጠር 59 ፐርሰንት አስመዝግቦ ነበር። በአንጻሩ ብራይተን 41 በመቶ የኳስ ቁጥጥር ነበረው። በሁለቱም በኩል ሁለት ጊዜ ኦፍሳይድ ወጥተዋል። ኮርና ሰባት ጊዜ ብራይተን ሲያገኝ ቼልሲ ባለሜዳው አምስት ብቻ ነው ያገኝ። ወደ ግብ የተሞከሩ ኳሶችን ስናይስ ቼልሲ 13 ግቦችን ወደ ግብ ሲሞክር ብራይተን 12 ኳሶችን ወደ ግብ ሞክሯል። ከዚህም ውስጥ ስድስቱን የቼልሲ ኳሶች ብሎክ ሲደረጉ፣ ሁለቱ የብራይተን ብሎክ ተደርገዋል። ኦንታርጌት የሆኑት በሁለቱም በኩል ሶስት ሶስት ኳሶች ናቸው። ከዚህ ውስጥ ሶስቱ ወደ ግብነት ተቀይረው ቼልሲ እንዲሸነፍ አድርገውታል። ግብ ጠባቂዎቻቸው ባዳኗቸው ኳሶች ደግሞ የታደጉት የብራይተኑ ግብ ጠባቂ ሁለት ኳሶችን አድኗል። ሁለቱም ክለቦች ሀያ ቁጥርን ያስመዘገበ ታክልን ሲወርዱ ቼልሲ ሀያ አንድ ቁጥር አስመዝግቧል። ብራይተን ሀያ አስመዝግቧል። በአጠቃላይ በጨዋታ የተደረገ የኳስ ፓስን ስናይ ቼልሲ አራት መቶ ሀምሳ ፓሶችን ሲያደርግ ብራይተን ሶስት መቶ አስራ ሁለት አድርጉ ከዚህ ውስጥ ሁለት መቶ ስልሳ ሶስቱ የተሳኩ ነበሩ። የቼልሲ ደግሞ ሶስት መቶ ሰባ ስምንቱ ኳሶች የተሳኩ ነበሩ። በፓስ ረገድ ፋውልን ስንመለከት ቼልሲ ዘጠኝ ፋውሎችን ሲያስመዘግብ ብራይተን አስራ ስድስት አስመዝግቧል። የሎ ካርዶች በቼልሲ በኩል አራት ሲመዘገቡ በብራይተን አምስት ተመዝግበዋል። ቀይ ካርድ በቼልሲ በኩል አንድ ሲመዘገብ በብራይተን ምንም አልተመዘገበም። በዚህም ከቀይ ካርዱ በኋላ ቼልሲ በተቆጠሩበት ግቦች ተሸንፏል። በሰባ ሰባተኛው ደቂቃ ዳኒዌል ቤክ አስቆጥሯል። ማክስ ዲን ሲፐር ደግሞ ዘጠና ሁለተኛው ደቂቃ ላይ እንዲሁም በተጨማሪው አስረኛው ደቂቃ ላይ ወይም መቶኛው ደቂቃ ላይ ዳኒዌል ቤክ ሶስተኛው ግብ አድርጎ የቼልሲን አቻ የመውጣት ተስፋ የዘጋች ግብ አስቆጥሮ ቼልሲ በሜዳው እንዲሸነፍ አድርጓል። በዚህም ቼልሲ ብዙ ጥያቄዎች እንዲነሱበት እየተደረገ ነው። አሰልጣኙም በዚህ ከቀጠሉ የመሰናበታቸው ነገር እንደማይቀር እየተነሳ ይገኛል። ከፕሪሚየር ሊጉ ጨዋታዎች ወጥተን ወደ ስፔን ላ ሊጋ እናልፋለን። ማድሪድ ለመጀመሪያ ጊዜ ተሸንፏል። ሪያል ማድሪድ በከተማ ተቀናቃኙ አምስት ለሁለት ተሸንፏል። በማድሪድ ደርቢ ዛሬ በተደረገው ጨዋታ ሪያል ማድሪድ በአትሌቲኮ ማድሪድ አምስት ለሁለት ተሸንፏል። በዋንዳ ሜትሮፖሊታኖ ስታዲየም በተደረገው ጨዋታ ሁሊያን አልቫሬስ በጨዋታውና በፍጹም ቅጣት ምት ሁለት ግቦች ሲያስቆጥር ሮቤን ሮማንድ፣ አሌክዛንደር ሶርሎዝ እና አንቶን ግሬዝማን ቀሪዎቹን ግቦች አስገኝተዋል። ክላያን መባፔ እና አርዳ ጉለር ደግሞ የሪያል ማድሪድን ግቦች ያስቆጠሩ ተጫዋቾች ናቸው። ሪያል ማድሪድ በውድድር አመቱ ለመጀመሪያ ጊዜ የተሸነፈበትም ሆኗል። ከጨዋታው መጠናቀቅ በኋላ አስተያየታቸውን የሰጡት የሪያል ማድሪድ አሰልጣኝ ዣቢ አሎንሶ የዛሬው ጨዋታ በጣም መጥፎ ነበር ሲሉ ገልጸዋል። በጣም ደካማ ጨዋታ ነበር፣ ምንም መፍትሔ መፈለግ አልቻልም ያሉት አሰልጣኝ ዣቢ አሎንሶ ዛሬ መሸነፍ ይገባናል ብለዋል። አክለውም ሰበብ አያስፈልገም፣ የሪያል ማድሪድ ደጋፊዎችን ይቅርታ ጠይቃለሁ ሲሉ ተናግረዋል። ከዛሬው ጨዋታ እንማራለን፣ ዛሬ የተፈጠረው ነገር መቼም ቢሆን አርሰውም በሪያል ማድሪድ ደረጃ አልነበርንም ሲሉ ዣቢ አሎንሶ ተደምጠዋል። ውድ ተመልካቾች፣ የሊቨርፑል የማንቸስተር ዩናይትድ፣ ቼልሲ እና የሪያል ማድሪድን ሽንፈት አስመልክቶ ወደ እናንተ የደረስንበት የድህረ ጨዋታ ትንታኔያችን ይሄን ይመስላል። ከሌሎች የፉትቦል ማዕድግ ዝግጅቶች ጋር ብራችሁን ልትቆዩ ግብዣችን ነው። ላይክ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም